አንድ ፊደል ቢጎድል ከዲኤንኤ ሰው በዊልቸር ይሄዳል። የተቀደሱ ቦታዎች ላይ ጫማ ታወልቃለህ። ምክንያቱም ያ ቦታ በጣም ሳክሪድን የተቀደሰ ነው። የሰው ልጅ በግዕዝ ግን የሚጠራበት ስሙ ሌላ ነው። ስለዚህ ብዙ የሚወልዱ ሴቶች ብዙ ሕመም የለባቸውም። ኢትዮጵያ ለአንተ ምን ናት የሚል ጥያቄ ተጠየኩኝ። እስካሁን ጥያቄ ከብዶኝ አያውቅም። ያ ግን ከበደኝ። ለመመለስ ቃላቶች አጠሩብኝ። እናትን በምታከብረው ልክ ምድርን ማክበር መቻል አለብህ ቢያንስ እንደው በቀን ቢቻል ከ20 እስከ 30 ደቂቃ መንቀሳቀስ መቻል አለባቸው። ነው ሰው እኮ ከተሰጠው ጸጋ እኮ ተጠቅሟል ማለት እኮ አይቻልም። ምን ያህል ጸጋ ምን ያህል ኃይል እግዚአብሔር እንደሰጠንም ሲጀመር ማወቁ እራሱ እኮ አንድ እውቀት ነው። እና መኖሩን ሳታውቅ አንድ ሀገር እንዴት ልትናፍቅ ትችላለህ? አሜሪካ ሊሄድ እኮ የምትለው እኮ አሜሪካ መኖሯን ስለሰማህ ነው። ስለዚህ መጀመሪያ የግንዛቤ መኖር ይገባዋል። ከዛ በኋላ አምላክህን መለመን ወደዛ የሚያደርሱ ነገሮች መሄድ ነው። ምንድን ነው በአጭሩ ባለፈውም ለማስቀመጥ ሞክር ያለው እግዚአብሔር ሶስት የማሰቢያ አካላት ሰጥቶናል። አንደኛው ይሄ ነው፣ ገታ አካባቢ ነው፣ ኩላሊት ያጤ ሰው ይባላል። ሁለተኛው ልብ ነው፣ ልብ ያመላለሰው ይ ሶስተኛ፣ ናላ ያወረረሰው ብሬን ነው። ስለዚህ ሶስቱ ማለት ባጃጅ ብለው። ምድር ሁለት ጎማውን ንቀለውና እስቲ ንዳው ሊሆን አይችልም። ስለዚህ ሰው ይሄንን አይጠቀምም፣ ይሄንንም አይጠቀምም፣ ይሄንንም ከፍሎ ደግሞ ግራውን ብሬን ነው የሚጠቀመው፣ ቀኙን መንፈሳዊን ዓለም አይጠቀምም። ስለዚህ ይህ ነገር አክሰስ ሊያደርግ አይችልም። ምድር እንደ እናት ነው የምትታየው፣ እም ነው የምትባለው። እናት እናት መሬት ነው። በጣም በጣም ተለያይተናል። ለእናትም የምትሰጠው አክብሮት ምንድን ነው? ለእናት የምሰጠው ፍቅር ምንድን ነው? ምድርም እንደ እናት ሆና ነው የምትታየው። በግዕዝ ሊቃውንት ለምሳሌ እና ሰባቱን ባህርያት ሰባቱን ሀብታት ኃይላት አጣምሮ የያዘው ሰብ ወይም ሰው ተብሎ የሚጠራው የሰው ልጅ በግዕዝ ግን የሚጠራበት ስሙ ሌላ ነው፣ እሱን ልንገር፣ እጓለ እመህያው አማርኛው አይገልጸውም ይሄንን ሚገርመ ግዕዙ የገለጸውን ዘፍጥረት ሁለት ሰባት ላይ ነው ወገብሮ እግዚአብሔር ለእጓለ እመህያው መሬተ ምድር። እግዚአብሔር የሰው ልጅ ከምድር አፈር አበጀው ተብሎ ነው የተተረጎመው። እዚህ ላይ ነው የምቆየው። የኢትዮጵያ ሊቃውንት ግን አማርኛው ሲተረጎም አንሷል እንጂ፣ ቃላቱ ሶስት ቦታ ነው የተከፈለው። ግዕዝ በጣም ኃይለኛና ፓወርፉል ቋንቋ መሆኑ የምታውቀው በዚህ ውስጥ ነው። እጓለ እመህያው ሶስት ነገሮች ናቸው እጓል ማለት በግእዝ ልጅ ማለት ነው። አሁን ቀጥሎ እመ የሚል ቃል አለ። እም ማለት ነው ሊቃውንቱ እናት ማለት፣ እናት የተባለች አዳም የተገኘባት ምድር ናት። እጓል ልጅ ማለት ነው። እም እናት ናት። ሕያው የተባለ ደግሞ እግዚአብሔር ነው። ሕያው እግዚአብሔር ከእናት መሬት ያስገኘው በጣም አዳም የተጠራበት ትክክለኛ ስሙ ነው። ከሕቱም ከታተመ መሬት ነው እግዚአብሔር ያስገኘው። ስለዚህ ሕያው የሚለው ቃል ምንን ይወክላል? ራሱ ሕያው ባህሪ እግዚአብሔርን ይወክላል ነው። እጓል የሚለው ልጅን ይወክላል። እም የሚለው እመሕያው፣ በእኛ ደግሞ ጠበቅ እናደርገዋለን እም እንለዋለን። እናት ነው። ስለዚህ ከእናት ምድር ያስገኘው ነው። በቃ ሰው ምድር እናት እናት ነው። ስለዚህ እዚህ ውስጥ የኖራ ሰው የተገኘባት እናቱን ማክበር ግዴታው ነው። እጓል እመሕያው። ሌላው ደግሞ ምድር አንተ አይባልም አንቺ ነው የምትባለው። ከእናት ጋር ትነጻጸላለች። ምክንያቱም እንደገና እናት የተባለች ሔዋን ናት። ምክንያቱም የሰው ልጆች የመጀመሪያ እናት በመሆኗ እጓለ እመሕያው። እጓልና ልጅና ሕያው የተባል በሕያውነት የምንንቀሳቀስ ውሉደ ሔዋን፣ የሔዋን ልጆች የሆንን እኛ የሰው ልጆች ነን። ስለዚህ አማርኛው ጠቅለል አድርጎ የሰው ልጅ ይለዋል እንጂ እጓለ እመሕያው ይህን ሁሉ ነገር በውስጡ እንደ ሰምና ወርቅ የያዘ ቃል ነው ነው ስለዚህ ሔዋንም ከእናት መሬት ጋር አነጻጽዋ አስቀመጣት ነው። ሁለቱም ተመሳሳይ ናቸው። ለምሳሌ ሴት ሔዋን የመጀመሪያ ሴት ሔዋን ምን ተቀበለች? ዘር ተቀበላ። ማንን አስገኘች? ቃይልን አስገኘች። በተመሳሳይ መልኩ ምድርም ዘርን ተቀብላ አትክልት ታጸድቃለች። ሁለቱም ተቀባይ ናቸው ነው ፣ እናትም ተቀባይ ናት፣ ምድርም ተቀባይ ናቸው። ሁለቱም ደግሞ ተቀባይ በመሆናቸው ተጠቃሚ ናቸው። ለምሳሌ እናት አሁን ብዙ ሴቶች በመጽነሳቸው ይማረራሉ፣ ግን ተገቢ ነው ብዬ አላምን። ለምሳሌ አሁን እንኳን ሪሰንትሊ በተጠኑ ጥናቶች ጽንስ አንድ ሴት ስትሸከም አጥንት፣ ጅማ፣ ጠጉር፣ ጥፍር፣ ሴሉ የሕፃኑ በሚያድግበት ጊዜ የተወሰነ አካሉ የተሸራረፈ እናቱ አካል ላይ ወድቃል። ነው ማይፀኗ ላይ ግድግዳው ላይ ምኑ ላይ ምኑ ላይ ነው ይወድቃል። አካል ሲሰራ መቼም እንትን ማለቱ አይደ አይችልም እና እሷ ትሸከመዋለች እሱ አካሉን ይሰጣታል። ስለዚህ ብዙ የሚወልዱ ሴቶች ብዙ ህመም የለባቸውም። አዎ፣ ለምሳሌ አንዲት ሴት እኮ ስትወልድ እኮ እንዲ በጣም የሆነ አካል እኮ ነው ከሰውነቷ ሰርቫይቭ አረገች ብለ ታስባል ልጁ አካሉን ሰጣት፣ እሷው ደግሞ ማህፀኗን ሰጠችው። መከባበር ማለት ያኮ ነው፣ ጥቅም ነው። ለምሳሌ ምድርም ዘር ትቀበላለች፣ ዘሩ እኮ መሬቷን ጭምር ያዳብራላል ሲፈርስ። ከተቀባይነት አንፃር ከሴት ጋር ምድራችን እንደ እናት ሆና ትነጻረች። ከክብካቤ ከመንከባከብስ አንፃር ለምሳሌ ሴት እናት ልጅን ወልዳ ትመግበዋለች፣ አደለ ደግሞ ትጠብቀዋለች አሁን ከብካ ሹሩሩ ብላ በግራ ጎኗ ተሽክማ ሹሩሩ ወዘ ተርፈ እንደምትለው በተመሳሳይ መልኩ መሬታችንን ከአደጋ ትጠብቀናለች። ማግኔቲክ ፊልዱ እኮ ነው እየጠበቀን ያለው እንጂ የፀሐይ ጨረር መጥቶ ጉዳችን ያፈላው ነበረ። እየመከተች ነው የምጠብቀው። ስለዚህ ነው እትብቴ የተቀበረችበት ምድር እናት ሀገር ብለ የምጠራው ግዴታ ነው። እናት ሀገር፣ እናት ሀገር ውጭ ሀገር እንኳን ያሉ ሰዎች ከባህር ማዶ ያሉ ለእናት ሀገር ያብቃኝ። እናት እኮ ነው የሚያደርጓት ምድሪቱን። እናት ሀገር ያብቃኝ፣ ምክንያቱም እትብት ተቀብሮባታል። ተቀባይ ናታ። ስለዚህ የሀገሬን አፈር አቅምሰኝ ይላሉ። አሁን ብዙ ሀገር ውጭ ሀገር ያሉ ሰዎች እዛም መቀበር ይችላሉ። ቦታ ነው፣ ግን የተቀበረበት ቦታ በአንድ ወቅት አንድ ሚዲያ ላይ ይመስለኛል እና ኢትዮጵያ ለአንተ ምን ናት የሚል ጥያቄ ተጠየኩኝ። እስካሁን ጥያቄ ከብዶኝ አያውቅም። ያ ግን ከበደኝ። ለመመለስ ቃላቶች አጠሩብኝ። ግን አሁን ካለው ከእናት ባህሪ ጋር ነው የገለጽኳት። ለምሳሌ ማህፀን ስመገበው የነበረው ትብቴ የተቀበረባት። ያም ቀላል አይደለም። ትብቴ የተቀበረበት ይባል የለ። እንደ እናት ተቀባይ ናት። ከተወለድኩኝ በኋላ ከላይዋ ላይ የወጣውን ሲሳይ ተመግቢያለሁ። ቦሮቄባታል ሄጄ ባታለሁ። ሁሉ ነገር አድርጌ ባታለሁ። መጨረሻ ደግሞ እንደገና ደግሞ ሰውነኝና አፈርነን ወደ አፈር ትመለሳለህ የሚላለው አይደል? ተመልከተ። አሁን ምድር ነው ምድር ጉዳይ ነውና እንደገና ደግሞ ትቀበለኛለች። ስጋዬን ነው እሷ። የምድሪቱ አካል ትሆናለህ አንተ ራስህ ማለት ነው። የእናት ሀገር ራሱ አካል ትሆናለህ። እኔ ግን ፈርዘር ሄድኩኝ እዚህም አልቀርም እንደ ክርስቲያን ከሞት እንደምነሳ ምን አለው ስለማምን ተበተነው አፈር ትቢያ የሆነው ስጋዬ እንደገና ይሰበሰባል። ወይም ሀገር የሆነው ስጋዬ ነው የሚሰበሰበው ነው ለእዛ እነሳለሁ። እዛ ሞት የለም። ከዛ በኋላ እንግዲህ የማይሞተውን ለብሶ ይነሳል። ግን የራሴ ስጋ ነው የሚነሳ አንተን ስጋ ይዤ አልነሳ። እራስህ ሁሉም በራሱ አካል ነው የሚጠየቀው አይደል? ስጋም ነፍስም ተባብሮ አይደል እንደ የሰሩት ወንጀል እና ምንድን ነው የኔ ሀሳብ ጊዜው ስለምነሳ እስከ በሌለው ፍጻሜ ተሸክሚያ ትኖራል። እስከምንነሳ እሷ ትሸክመኛለች ነው፣ እናት ሀገሬ። ከተነሳው በኋላ ደግሞ እኔ ተሸክሚያ ትኖራለሁ። ሰዎችን ሀገር ማገልገል አለብኝ፣ ግዴታዬ ነው። ግዴታዬም ግዴታዬ ነው ስ እንደ እናት ማለት ነው። ስለዚህ ጠቅልላ አድርጌ ሳየው ምድር ማለት እናት ናት ነው። ስለዚህ እናትን በምታከብረው ልክ ምድርን ማክበር መቻል ልብ ይሄ ወሳኝ ጉዳይ ነው እና እጓለ እመሕያው የሚለው የሰው ልጅ መጠሪያ ራሱ እግዚአብሔር ሕያው እግዚአብሔር እናት ከሆነች የታተመች ምድር ያስገኘው ልጅ ማለት ነው። ለምሳሌ ሰው ምድራዊና ሰማያዊ ነው ይታወቃል። ሥጋ ነፍስ፣ መንፈስ ስላለኝ ምድራዊም ነገር ሰውነቴ ላይ ይንጸባረቃል። የሰማያዊ ምሳሌ አለ። አውቃቸው ናቸው። አይኔ የምን ምሳሌ እንደሆነ አውቃለሁ። አፍንጫ፣ ጆሮ፣ አፌ፣ እጅ፣ እግሬ፣ መቀመጤ፣ መነሳቴ፣ መተኛቴ፣ መቆሜ ወዘተርፈ ምን ምን እንደሚያመለክት አውቀዋለሁ፣ ረዳዋለሁ። በተመሳሳይ መልኩ ምድራችንም ስትመለከታት ከሰው ጋር ትመሳሰላለች ነው። ለምሳሌ እኛ ምን አለን? ደም አለና ፈሳሽ ነገር አለን በለው። ስንት ፐርሰንት ነው? ሰባ ፐርሰንት። ምድሪትም እኮ ምድራችንም በሰባ ፐርሰንት ውሃ ነው የተከበበችው፣ እንደ ደም ውቅያኖሱ፣ ወንዙ፣ ሐይቁ ወዘተርፈ ምንድን ነው? የውሃ አካል ነው። ስለዚህ እንደ ደም ምድራችን ምን አላት ማለት ነው? ውሃ አላት። አሁን ለምሳሌ ደማችን ኦክሲጅን አልሚ ምግብ እንደሚያመላልስ፣ በተመሳሳይ መልኩ የውቅያኖስ ወይም የባህር ጅረቶች አልሚ ነገርን ይዘው ነው ከወዲያ ወዲህ የሚመላለሱት። ነው ይሄ ስለዚህ ምድር ሰው ስንል እንደ ደም አብሕርቱ፣ ሀይቁ፣ ወንዙ አለ። እንደ መተንፈሻ ሳምባ አለን አይደል? ሳምባ አለን። መሬትስ ምን አለ? ደኖች አሏት። መተንፈሻዋ ነው ሳምባዋ ነው። ለምሳሌ እኔም አንተም ሳምባችን ኦክሲጅንን ወስዶ ካርቦን ዳይኦክሳይድ ያወጣል አይደለ? በተመሳሳይ መልኩ ምድርም በደኖቹ አማካኝነት ካርቦን ዳይኦክሳይድን ወስዳ ኦክሲጅንን ታወጣለች በፎቶሲንተሲስ ሂደት ማለት ነው። ስለዚህ ደኗን ጨፈጨፍክ ማለት መተንፈሻ ሳጣሃት ነው የምትቸገረው አንተና እንደ ሳምባ ማለት ነው። እንደ ቆዳ አፈር አላት። አሁን ለምሳሌ ኔ ስኪኔ ቆዳ ምን ይዟል? ይሁን ቆዳ ቢላጥ አስበው ታውቃለህ? ያ ሁሉ ሴል እዚህ ውስጥ የምታያቸው እንዳን እንዲተኩል ብለህ ስታይ ጅማቱ ምኑ ታያለህ፣ ከላይ ሆኖ ማለት ነው። ቢላጥ ሁሉም ነገር ይጠብቃል። ሴሉ ምኑን ከኢንቫይሮመንቱ። በተመሳሳይ መልኩ አፈርም የዛፍ ስሮችን ይጠብቃል። ልክ እንደ ስር ሆኖ ይከላከላል። ይሄ እስኪ ውስጣዊ ነገርን ከምን እንደሚከላከል የምድርም አፈር የዛፍ አስራው እፅን ይከላከላል። ልክ እንደ ነርቭ ስርዓትህ በተመሳሳይ መልኩ የዛፍ ስሮችን ተመልከታቸው ያን አይነት ምሳሌነት ያላቸው ናቸው። ምድር ውስጥ አሉ አስራዎጽ አሉ። ጠንካራ እንደሆነው አጥንት ወዘተርፈ ቦንስ አጠቃላይ እስከል ምናምን መሬትን በተመሳሳይ መልኩ የሚያጠነክራት ድንጋይ አላት ማለት ነው። ይሄ በጣም ወሳኝ ነው። ሌላው በጣም ወሳኙ እንደ ልብ ምት አሁን ሳይንስ የደረሰበትን ነገር ላጋራ። የኛ ልብ ይመታል አይደለም? የራሱ የሆነ ሀርትዛ ይመታል። በተመሳሳይ መልኩ አርዝ ሀርት ቢት የሚባላለ ይሄ በሳይንሱ ሹማን ሬዞናንስ ይባላል። እንደውም ሳይንቲስቶቹ ወደ ሰባት ነጥብ ስምንት ሰባት ሀርትዝ ነው ይሄ በመሬት ከባቢ አየር አዮንስፌር በመብረቅ መውደቅ ምናምን የሚፈጠሩ ናቸው። እና የራሷ ምን አላት ማለት ነው፣ ሄርት ቢት አላት። በሄርዝ ይለካል ራሱን ችሎ። በተለይ ሄርት ቢትን ሹማን ሬዞናንስ ነው የሚለው ሳይንሱ። በተለይ አዮንስፌር አለ፣ ተንደር ሲመጣ እነዚህ እነዚህ የሚፈጠሩ ከአትሞስፌሩ ጋር ተያይዞ ራሱን ችሎ የሚለካ ነው። ስለዚህ ልቧ ይመታል ነው፣ ልቧ ይመታል ነው ሰውን ከምድር አፈር አበጀው፣ ወይም በቂ ዙሻ ሊሆን አላውቅም። እጓለ እመሕያው ያው እግዚአብሔር ከእናት ምድር የሰራው ሰው ልጅ ሰውን መስላ ተገለጸች ማለት ነው። ስለዚህ አንደኛ በእናት ደረጃ ተገለጠች፣ ሁለተኛ በሰው ደረጃ ገለጽናት ማለት ነው። በዚህ መልኩ ብናያት መሬታችን ደስ ይለኛል። አሁን አለም የደረሰበትና የጥንት ሊቃውንቱን ውሳቤ ባቀርበው ጥሩ ነው። እሾህም በሾ ባለፈው ፖድካስት ሰውን ለአራት ከፍለን አይተነዋል። ከአንገት በላይ እሳት፣ ደረቱ ላይ አየር ነፋስ፣ ሆድቃው ላይ ውሃ፣ ከወገቡ በታች መሬት። እግዚአብሔር አራቱን ቦታዎች እንዴት እንዳስቀመጠ የመጀመሪያው ፖድካስት አስታውሳለሁ። ስለዚህ የተፈጠርነው ከምንድን ነው ነው? ከምድር አፈር ነው አይደለም? ይኸው እስትንፋስ ሰጥቶናል ከምድር አፈር ስለሰራን የተፈጠርንባትን የምድር አፈር መንካት ግድ ነው ማለት ነው። በጣም በጣም ወሳኝ ነገር። ለምሳሌ በመንፈሳዊ አውድ እንየው፣ በስጋ አውድ እንየው፣ በሳይንሱ መልከት አንመልክ። ሦስት ቦታ እንከፋፍል። ለምሳሌ የተቀደሱ ቦታዎች ጋር ስትሄድ ጫማህን ከግር ታወጣለህ። በባዶ እግርህ ነው የምትገባ። ምንድን ነው የምትገባ? ሙሴን፣ የትቆምክባት ምድር የተቀደሰች ናት፣ ጫማህን ከግር አውልቅ። እያሱንም በተመሳሳይ አምስተኛው ምዕራፍ ላይ ይመስለኛል አውልቅ ይለዋል እና የአውልቅ ቃል ነው እና የተቀደሱ ቦታዎች ላይ ጫማ ታወልቃለህ። ምክንያቱም ያ ቦታ በጣም ሳክሪድን የተቀደሰ ነው። ኦልሞስት ሰማይና ምድር የሚገናኙበት ብለህ ማሰብ ትችላለህ። ለምን የማይታይ ረቂቅ የሆነ ሰማያዊ የመለኮታዊ ጸጋ ምድር ላይ ያርፋል ማለት ነው፣ እዚያ ቦታ ያርፋል። ያም በረከት ትሳተፋለህ ማለት ነው። ሁለተኛ ጫማ ብዙ ቆሻሻዎች ይሸከማል ምን ይላል ምን ይላል አለማዊ ስራዎችን ይወክላል ጫማህን አውልቅ ሲባል ትዕቢት ሊሆን ይችላል መጥፎ ስራዎች ሊሆን ይችላል ያንን ሁሉ ትተግባ ነው ትትናም ግን በደንብ አድርገን ስንመለከት የተቀደሰ ቦታ ላይ በባዶ እግር ከሄድክ ነው ስለዚህ ቦታው ጭምር ይቀድስሃል ነው ይነካሃል ማለት ነው ከምድር አፈር እኮ ነው የተገኘው ነው ይነካሃል በረከቱን ኃይሉን ታገኛለህ ነው ለምሳሌ ቅዱስ መጽሐፍ ላይ ያስታውሳለሁ ሁለተኛ ነገስት አምስት ላይ እና ንዕማን የሚባል የሶርያ መኮንን ከለምጹ ከነጻ በኋላ ኤልሳን የጠየቀው ጥያቄ አለ። እና ከዛ ሀገር ሁለት የበቅሎ ጭነት አፈር ስጠኝ አለ። ፈቀደለት። ይዞት ሄዷል ማለት ነው። ስለዚህ አፈር የተለየ ሳክሪድ ነገር ያለበት ቦታ፣ ለምሳሌ እግዚአብሔር ጸጋ የሚሰጥበት ቦታ ሰዎች ጫማቸውን አውልቀው ይገባሉ። ስለዚህ እግራቸው ከወገብ በታች ያለው መሬታዊ ማንነታቸው ያን የተቀደሰ መሬት ይነገዋል። እዚህ እግዚአብሔር በረድኤት የሚገለጥባቸው ቦታዎች አሉ ማለት ነው። አሁን በመንፈሳዊ አውድ ነው እያየን ያለ ነው። ግን ወደኛ ራሱ ስንመጣ ለምሳሌ ገበሬዎችን ተመልከታቸው። ኦር እንቶ ገዳማውያንን ተመልከታቸው። በጣም ረዥም እድሜ ነው የሚኖሩት። ብዙ ጤንነት ነው ያላቸው። እንደኛ በጣም ብዙ የተጎሳቆለ ጤንነት አያጋጥማቸው በጣም ጤንነት ምናልባት አይናቸው ከንባብ ብዛት የተነሳ ሊደክም በኩራዝ በምስ ያነቡ ካልሆነ በስተቀር በጣም ጤነኞች ናቸው በጣም ጠንካሮች ናቸው ለምን ጥንካሬ ወይም የመሬት ኃይል ቅድም የጠቀስኩት ሀይለ ዘር ሀይለ ንባብ ሀይለ እንስሳ ላልኩ አንዱ የመሬት ኃይል ነው ያን የመሬት ኃይል በባዶ እግራቸው በመሄዳቸው ከመሬት ተቀብለዋል እሾሁም በሾው ማለት ያለ። ስለዚህ ሰዎች በሳር ላይ ሳር ራሱን የቻለ ትርጉም አለው። በአፈር ላይ፣ በአሸዋ ላይ፣ በድንጋዮች ላይ ጠንቀቅ ብሎ ቢያንስ እንደ በቀን ቢቻል ከ20 እስከ 30 ደቂቃ መንቀሳቀስ መቻል አለባቸው። ነው ለምን የጠየከኝ ጥያቄ የምድር ኃይልን ከየት እናገኝ ማለት። እንዲህ ሲባል ግን ይሄ ሰው ሰራሽ ንጣፍ ያለ አይደል ኮንክሪቱ፣ ምናምኑ ጥቅም የሌለው እዚህ መሬት ከሆነ መሬት ነው። ካልሲ የማይጠቅም እዚህ ላይ በጣም ወሳኝ ጉዳይ ነው ማነሳው። ከጤንነት አንጻር ግን ሰዎች ሲሄዱ ፍርስራሽ፣ እግራቸው የሚወጋ ነገር እንዳይኖር መጠንቀቅ የራሳቸው ድርሻ ነው። እግራቸውንም መታጠብ ከዛ በኋላ የራሳቸው ድርሻ ነው። አሁን ይሄ ጥንት የነበረው ልምድ ወደ ሳይንሱ ሲመጣ እጅግ አስገራሚ ነገርን ይዞ መጣ። አሁን ወሳኝ ጉዳይ ወሳኝ ጉዳይ እናንሳ። ሰው ምንድን ነው ብለህ ስትመለከተው፣ ቁጥርም ነው ፊደልም ነው ምን ያልሆነው ነው አለ ዲኤንኤ። ብቻ ወደ ባለፈው አንስተነዋል ወደ ስድስት ቢሊዮን ፊደል ነን ብለን አለ አይደለም ሲመረመር ሴል ኒኩለስ እ አንድ ፊደል ቢጎድል ከዲኤንኤ ሰው በዊልቸር ይሄዳል ብለን አይተናል። እግዚአብሔር የሰራው በተመሳሳይ መልኩ ሰባት ኦክቲሊየን አተምስ ውስጣችን አለ። ሀያ ሰባት ዜሮ ምሳሌ፣ ሰውነታችን የተሰራበት ንጥረ ነገር ይታወቃል። ሃይድሮጅን አለ፣ ኦክስጅን አለ፣ ካርበን አለ፣ ናይትሮጅን አለ፣ ፎስፈረስ አለ፣ ወዘተርፈ። እንግዲህ ሰባት ኦክቲሊየንስ አተም ይህን ያህል መጠን ያለው ፕሮቶንና ኤሌክትሮን ይሸከማል። ይሄ በጣም ወሳኝ ጉዳይ ነው። ስለዚህ ይህን ሁሉ ነገር ተሸክመናል ማለት ነው። ስለዚህ በኒውትራል አተም ነምበር ኦፍ ፕሮቶን እና ኤሌክትሮን ተመሳሳይ ነው ስለዚህ ይህንን ያህል ኦክቲሊየን ሰባት ኦክቲሊየን ኒውትሮን እና ኤሌክትሮን የተሸከመ ሰውነት ነው ያለ በጣም ትልቅ ነገር ነው ይሄ ጉዳይ ማለት ነው አሁን ሰው ጤና ለመሆን ባላንስ ነምበር ኦፍ ፕሮቶኑ ነምበር ኦፍ ኤሌክትሮኑ ባላንስ ሲሆን ጤንነት አለው ረጅም እድሜ ይኖራል ንቁ ነው ፈጣን ነው ዘተርፈ ይሄ ባላንስ ሲጓደል ግን ብዙ በሽታ ያጠቅማል ምድራችን ገጽዋ፣ ማለት ውስጥ አላልኩ። ገጽዋ ደግሞ ኤሌክትሮን ነው። ኔጌቲቭ ቻርጅ ነው። ኤሌክትሮን ነው አብሶሉትሊ። ስለዚህ እንደ አንቲኦክሲደንት ወይም ሴልን ለምሳሌ ከበሽታ ከጉዳት የሚገላከል ነገር አለ አይደለ? ያንን ፍሪ ኤሌክትሮን ታቀርባለች። ፍሪ ኤሌክትሮን ትሰጣለች ማለት ነው። ከባቢያው ፖዘቲቭ ነው፣ ፕሩቶን ነው። አየሩ ወደታችን ፕሩቶን ነው። ሰርፌሷ ግን ላይዋ ኤሌክትሮን ነው። ፍሪ ኤሌክትሮን ነው የምትረግጠው። ለምን ረግጣለው ትለኝ እንደሆነ አሁን በጣም በጣም አደገኛ የሆነው ሴላችን ያው የሚታወቅ ነው ወደ 37 ነጥብ ሁለት ትሪሊየን ሴሎች አሉ። እነዛ ሁሉ ያው ሴሉ ለግንኙነት በለው ለብዙ ነገር ኤሌክትሪክ ይጠቀማል። ፕሉቶን ኤሌክትሮን ምናምን ይጠቀማል። ጥሩ ነው። ባላንስ አድርገን እንኖራለን። አደጋው ግን ምን ሆነው ተገኘ መሰላሁ? ምንጠቀማቸው ስልኮች ዋይፋዩ፣ አሁን ይሄ ተመልከት፣ ምኑ ኤሌክትሪኩ፣ መስመር፣ ቴሌቪዥኑ፣ ሁሉም ነገር። እነሱ ደግሞ ወደ አትሞስፌር ምንድን ነው የሚለቁት? ፖዘቲቭ ፖዘቲቭ፣ ፕሉቶን ነው የሚለቁት። ይለቃሉ፣ ፕሉቶን ነው የሚለቁት እነሱ። በጣም ለዚህ እኮ ነው ሰው ዲዚ የሚሆነው። ድንዝዝ ይላል፣ በቃ ትፈዛለህ። ኮምፒውተር ላይ እንትን አድርገህ ስትመጣ ጭንቅላት ምን ሆነ ማለት ነው? በጣም ባላንስ አድርጎ የኖረውን ሰውነትህ ኤክሰስ ፕሮቶን ይከትባል። ያ ፕሮቶን ሲገባ ምንድን ነው የምትሆነው? በቃ ኤሌክትሮንህን ዶሚኔት ያደርግና ኢምባላንስ ይፈጥራል። በቃ ያ ጭንቀቱ፣ ድብርቱ፣ ብዙ በሽታዎች ይዞብህ ይመጣል ነው። ለምሳሌ ኤሌክትሮን እንኳን እንዳይገባ ምንጣፉ ተመልከተው፣ ጫማው ተመልከተው። ስለዚህ ይሄ እንዴት ታስወግዳለህ? ነው እግዚአብሔር የሰጠን ትልቁ ኃይል መሬት ናት። በቃ ፍሪ ኤሌክትሮን ነው። ሰው በባዶ እግር ስትቆም ያኩ ሲገባ ዲኤንኤ ይጎዳል እኮ ያልተረጋጉ ሞለኪውሎች ይፈጥራል ሰውነት በቃ፣ ስትራክቸሩ እንደውም አንድ ጥናት ሳይ ብለድ ሴሉን ሴሎችን ነው መሬት ሳይረግጥ ሰው ያነሱታልና በጣም የተዘበራረቀ ነበረ። ረግጦ 10 ደቂቃ 20 ደቂቃ ሳር ላይ፣ አፈር ላይ ከሄደ በኋላ ሲያነሱት ስትራክቸሩ ትክክል ነበር። ብዙ ህመሞች እያጠቁ ነው የመጡት ከዚህ የተነሳ ነው እሾህን በሾህ እግዚአብሔር የሰጠንን የተፈጥሯዊ ጸጋ ካለመጠቀም እኛ ስልጣኔ ይመስላል፣ ለእኛ ትልቅ ነገር ነው፣ ግን ሰዎች እድሜን ተንተርሰው የሚመጡ ህመሞችን ሙሉ በሙሉ እንዲያስወግዱ ፍሪ ኤሌክትሮን በጣም እኮ እግዚአብሔር የሰጠን ጸጋ። አንድ ሊቅ አለ፣ ዮሐንስ አፈወርቅ ነው። እግዚአብሔር ይላል ለሰዎች ሶስት ሀብት ሰጠ ይላል። አንደኛው ፀሐይ ነው፣ ሁለተኛው አየር ነው፣ ሶስተኛው መሬት ናት። ፀሐይና አየር አለ በእግዚአብሔር እጅ ስለተያዙ ምንም እኩል መውቆ እኩል ተንፍሶ ይኖራል። መሬት ግን በስግብግብ ሰዎች እጅ ስለወደቀች ይህ ሁሉ ትርምስ ተፈጠረ። በጣም ስግብግብ በቃኝ የማይሉ ሰዎች እጅ ነው የወደቀችው ምድራችን። አሁን ግን ያም ቢሆን ይሄ ሁሉ የሚመጣው ጉዳይ እንዳይገለን ፍሪ ኤሌክትሮን እንቅልፍ ይስተካከላል። አሁን ሶሻል ሚዲያ ውስጥ ላይ የሚሉ ሰዎች እንቅልፋቸው ጤነኛ አይደለም። በቃ አሁን እንደውም ስልኩ ራሱ አልጋችን ስር ነው ያለው ሱስ ሆኗል። እና ኤክሰስ ፕሩቶን ነው ወደ ውስጣችን እየገባ ያለ ፖዚቲቭ ቻርጅ እና ያ ሆኖ ስለዚህ ደም ዝውውራችን ሁሉ ጥሩ ያልሆነ፣ ጭንቀት ያለብን፣ እርጋታ የሌለን። መሬት እርጋታ ትሰጣለች። ገበሬዎችን ተመልከታቸው። ይህ ከተማ ሰው የሚንቀለቀለውን መንቀልቀል አስቦታል። እረፍት ሬስትለስ ነው። የገጠር ሰው ግን ትንሽ ኩሩም ነው። እርጋታን ትሰጣለች። ጡንቻ መገጣጠሚያ ጥሩ ቅርጽ ይሰጣል። ቢያንስ ሰዎች ብዙ ነገሮች በሽታዎች አሉ ጆስት መሬት ላይ በመተኛ ትራሱ ፍሪ ኤሌክትሮን ልታገኝና ልታጠፋቸው የምትችላቸው ነገሮች አሉ። ብዙ ሰዎች ሁልጊዜ ጅቡን ቡን ያለ ነገር ጥሩ ይመስላቸዋልና ይህን መጠቀም በጣም ሞኝነትና ዋላቀር ይመስላቸዋል። ይሄም ያው ጥንታዊውንም እውቀት ሳይንሱንም ካለማወቅ የሚመነጭ ነው። ይሄ አንደኛውና ወሳኝ ነገር ነው። ሁለተኛው ኃይለ ምድር ለማግኘት ከፈለክ በተፈጥሮ ቦታዎች ላይ ጊዜህን ማሳለፍ ግድ ነው። እዛ ቦታ ላይ ማዘውተር ብትችል የምድርን ኃይል በጣም ወደ ውስጥ የሚገባው በጣም ጠንካራ ነው የምትሆነው። የደም ዝውውር ጤናማ ነው፣ እንቅልፍ ጥሩ ታገኛለህ፣ ብዙ ዓመትም ልትኖር ትችላለ። ለምሳሌ ፉልሙን ከጤንነት ጋር ያላትን ጉዳይ ካወቅ፣ ፉልሙን ላይ ጂም አትሰራም። ልበበሽተኛ መሆን የለብህም እዚህ ጥበብ ያስፈልጋል ነው ዋናው እና አንደኛ አይንስ ምን እያየ ነው? ይሄንን መጠቀም አለብ። በጣም የሚጨንቀኝ ቤት ውስጥ መቀመጥ ነው። እኔ ግድግዳ ነው ማየው፣ የተወሰነ የተገደበ ነገር ነው። ባህር ዳርቻ ስት አጫፉን፣ ጫካው ስትሄድ ረዥም ነገር ሳይ በቃ ብዙ ሰላም አገኛለሁ። ይህ ግን ውሱን ያለ እንዲህ እግዚአብሔር የፈጠረውን አይን እንትን እንደ ቀና ስል ከዋክብት ሌላ ዓለም ነው። ርቀት ነው የምታየው። ርቀት፣ ምጥቀት፣ ጥልቀት ምናምን ታያለ። አይን ይሰራል አሁን የምድርን ኤነርጂ ለማግኘት ነው። ማስተዋል ያስፈልጋል። እግዚአብሔር ያስቀመጠላትን ሁለተኛ ድምፅ ቅጠሉ ሲሚንሻሻውን ማድመጥ ይገባዋል። የጆሮ ጆሮ ዝም ብሎ ወክ ማድረግ አይደለም። ቀጥላ ሽታውንም ማሽተት መቻል አለ ለምሳሌ ቤተክርስቲያን ስትሄድ ከላይ ሻኩራው ለምሳሌ ማኅሌት ስንቆ ቅኔ ክፍል አለና ቅኔ አንድ ሰው ቅኔ ይናገራል። ቅኔውን የማስታወስና የመስማት አቅምህን ነው የሚጨምረው። በጣም በዛ ድምፅ ውስጥ ያን ነገር አንደርስታንድ እዛ ጣኑ አፍንጫ የገባ ስለዚህ ስሜተ ሕዋሳት ሁሉ ይሳባል ነው። በተመሳሳይ መልኩ ደንም፣ ተራራም፣ ባህር ዳርቻ ወዘተርፈ ብትሄድ ይሄን ከማሰብ ጋር መሆን አለበት። ቅዱስ ያሬድን ተመልከተው። ዛፍ ስር መቀመጥ አይደለም ዛፍ ተመልከት። የትሏል፣ እንዴት አይነት ተመስጧዊ ውይታ እንደሆነ ተመልከት። እዚህ አይነት ቦታዎች ስትሄድ እግዚአብሔር ለምን እነዚህን ፈጠራቸው የሚለውን ነገር በአይነ አይተ፣ በአፍንጫ አሽትተ፣ በጆሮ ሰምተ ማወቅ አለብን። ይሄ በጣም በጣም ወሳኝ ነው። ለምሳሌ እጽዋት ባሉበት ቦታ ሂድ። እኔ ስሄድ ማደርገውን ነው፣ በእጽዋት ውስጥ ሮዳ ስናያለሁ ያለው በደንብ አየዋለሁ። ለምን እኔን ይወክላል። ለምሳሌነቱ በደንብ ጠንቅቄ ስለማቅ ለምሳሌ እኔ እና እሱ የሚያመሳስልን ነገር አለ። አንዱ ስጋ አንዱን ወክለኝ በለው ምሳሌ ገበሬ ዘር ይዛል፣ መሬት ውስጥ ይጥላል። ዛፉ ሲበቅል ማለት ነው ዘሩ የተወሰነ ቀም ቀይተ ይበቀል። ከበቀለስ በኋላ አደገ፣ ካደገስ በኋላ አበበ፣ አፈራ፣ ከዛስ ደረቀ፣ ረገፈ፣ ተቆረጠ፣ ጎተራ ገባ፣ እንደገና በአመቱ ተዘራ ነው። የኔም ፓተር ነው የሚከተለው ገበሬ ዘርን መሬት ላይ እንደሚጥል ከአባት ዘር ወደ እናት ማህፀን ተላኩ። ምድር እናት ናት ብለን ዘሩ ጥቂት ቀን እንደሚቆይ እኔም ዘጠኝ ወር ከአምስት ቀን እናቴ ማይፀን ውስጥ ቆየ። ያ ዘር እንደሚበቅል ተወለድኩኝ፣ እንደሚያድግ አደግኩኝ፣ እንደሚያብብ ወጣት ሆንኩኝ። እንደ ማፍራት ደግሞ ወይም ሚስት አግብተህ ባል ሚስታግብቶ ሰዎች ቤት ንብረት ልጆችን ያፈራሉ። እንደ መድረቅ ያረጃል፣ እንደ መርገፍ ይሞታል፣ ጎተራ ውስጥ እንደ መግባት ይቀበራል። እንደገና ተዘርቶ እንደ መብቀል ከሞት ይመሳል ሰውየው ፓተርኑን ታየዋለህ ማለት ነው። ለዛፍ ውስጥ መሄድ ሳይሆን እያንዳንዱ እያንዳንዱ ነገርህን ይወክላል። ለምሳሌ ስር ዛፍ ጋር ሲሄድ ወይም ስጎበኝ በቃ አንተን ታየዋለህ። ስር አለ፣ ግንድ አለ፣ ቅርንጫፍ አለ። በአጭሩ ስተህ ስሩ ምንድን ነው? ቤተሰብ ነው፣ ትውልድ ነው፣ ማንነት ነው። የገሌ ስር ነህ፣ ስር ነህ። የትውልድ አረግ ነው፣ ስር ነው። ከዛ በኋላ ግንድ አለ፣ አንተ ነህ የምታስገኛቸው ቅርንጫፍ አሉ ቤተሰቦች ናቸው። ስር ያልተሸከመው ግንድ ግንድ ያልተሸከመው ቅርንጫፍ የለም። ስለዚህ ኋላ እንታያለ ያለ አንተ እንተ ያለ ከአንተ ቀጥሎ ያለውን ትልት ትመለከታለህ ነው። በዚህ ደረጃ ሆነ ስትጓዝ የማታገኘው ነገር ምን አለ?